ዘመቻ የኢትዮጵያ መንግስት ለጦርነት አጀንዳው ድጋፍ ለማሰባሰብ የከፈተውን ዲፕሎማሲያዊ ዘመቻ አጠናክሮብኛል ስትል ከሰሰች። የኢትዮጵያ መንግስት ባለፉት ቀናት ኤርትራን የሚከሱ ደብዳቤዎችን ወደ የተባበሩት መንግስታት ድርጅት ዋና ጸሐፊና ወደ የሀገራት መሪዎች ልኳል በማለትም ከሷል። የኤርትራ መንግስት ይህንን ክስ በኢትዮጵያ ላይ ያቀረበው ትናንት ሐሙስ ሰኔ 19 2017 ዓ ም በማስታወቂያ ሚኒስትሩ በኩል ባወጣው መግለጫ ነው። የሀገሪቱ መንግስት መግለጫ ኢትዮጵያ ግጭትን በምክንያት ለማላበስና ለመቀስቀስ የሀሰት ባንዲራ እያውለበለበች ነው የሚል ክስን ያቀረ ዘረባ ነው። መግለጫውም ባለፉት ጥቂት ቀናት ውስጥ የኢትዮጵያ መንግስት በኤርትራ ላይ የከፈተውን ዲፕሎማሲያዊ ዘመቻ አጠናክሯል ሲል ከሷል። የዲፕሎማሲያዊ ዘመቻው ወደ ተባበሩት መንግስታት ድርጅት ዋና ጸሐፊ እንዲሁም ለበርካታ ሀገራትና መንግስታት መሪዎች ደብዳቤዎችን መላክንም ያካተተ እንደሆነ በመግለጫው ላይ ተጠቅሷል። የተጻፈው ደብዳቤ ኤርትራን በተደጋጋሚ ትንኮሳዎች እንዲሁም በኢትዮጵያ ሉዓላዊነትና የግዛት አንድነት ጥሰቶች የሚወነጅል እንደሆነ የሀገሪቱ መንግስት መግለጫ አስፍሯል። የኢትዮጵያ መንግስት ይህ አይነት ይዘት ያለው ደብዳቤ ለዓለም አቀፉ ማህበረሰብ ስለመጻፉ በይፋ አልገለጸም። ይሁን እንጂ ሉዓላዊ የተባለ ለመንግስት ቅርበት ያለው የበይነመረብ መገናኛ ብዙሃን የውጭ ጉዳይ ሚኒስቴር ዶክተር ጌድዮን ጢሞቴዎስ የኤርትራ መንግስትን በተመለከተ ለዓለም አቀፉ ማህበረሰብ ደብዳቤ ማሰራጨቱን ዘግቦ ነበረ። ከዘገባው ጋር የተያያዘ ምስል ደብዳቤው ባለፉት ሳምንት አርብ ሰኔ 13 2017 ዓ ም እንደተጻፈ የሚያመለክት ሲሆን በኤርትራ መግለጫ ላይ ተደጋጋሚ ትንኮሳዎችን የመፈጸምና ሉዓላዊነት እና የግዛት አንድነት ጥሰቶች የሚመለከት አረፍተ ነገር ያካተተ ነው። በ2010 ዓ ም የኢትዮጵያና ኤርትራ ስምምነት መፈረምን ተከትሎ የመጡ በጎ ለውጦችን የሚያስታውሰው ደብዳቤው በዚህ ወቅት ከአስመራ በኩል የታየው የመጀመሪያው ምላሽ አበረታታች እንደነበር ይገልጻል። ነገር ግን የሰሜን ኢትዮጵያን ጦርነት ኢትዮጵያን ለማዳከም እንደ ድል ተመልክቶት የነበረው የኤርትራ መንግስት የፕሪቶሪያውን ስምምነት መፈረሙን ተከትሎ ከጊዜ ወደ ጊዜ ጠበኛ አቋም መያዝ ጀመረ ሲል ይከሳል። የውጭ ጉዳይ በተጨማሪ የኤርትራ መንግስት ከሕወሓት ጁንታ ጋር ትብብር እና ቅንጅት በመፍጠር እንዲሁም ከሌሎች ታጣቂ ኃይሎች ጋር በመተባበር በመጪው የክረምት ወቅት ከፍተኛ ወታደራዊ ጥቃት ለመፈጸም ተዘጋጅተዋል በማለት እንደወነጀለ በዘገባው ላይ ተካቷል። እንደ ዘገባው ከሆነ መንግስት የዓለም አቀፉ ማህበረሰብ በአፍሪካ ቀንድ ሰላም እንዲረጋገጥ የኢትዮጵያን ሉዓላዊነትና የግዛት አንድነት እንዲያከብር በኤርትራ መንግስት ላይ ግፊት እንዲያደርግ ጥሪ አቅርቧል። ፕሬዚዳንት ኢሳያስ አፈወርቂ በ34ኛው የኤርትራ የነጻነት በዓል ላይ ባደረጉት ንግግር በኢትዮጵያ መንግስትና በገዢው ብልጽግና ፓርቲ ላይ በግልጹ ውንጀላ ማቅረባቸው ይታወሳል። የኤርትራ መንግስት በበኩሉ ትናንት ባወጣው መግለጫ የኢትዮጵያ መንግስት የጻፈውን ደብዳቤ ሀቤ የተለመደ ማደናገሪያ ሲል ጠርቶታል። የዲፕሎማሲ ዘመቻው ዓለም አቀፉ ማህበረሰብ ማታለልና በዚህም ረጅም ጊዜ ሲብላላ ለቆየው የጦርነት አጀንዳው ድጋፍ ማሰባሰብን አላማ ያደረገ ነው በማለት ከሷል። የመግለጫው እውነታው ግን የኢትዮጵያ ገዢ ፓርቲ ብልጽግና የኤርትራ ወደቦችን በተቻለ መጠን በህጋዊ መንገድ አስፈላጊ ከሆነ በወታደራዊ መንገድ ለመውሰድ በሚል ላለፉት ሁለት አመታት በግድ የለሽነት አላስፈላጊ መግለጫዎችና ተንኳሽ ጦር ሰበቃ ውስጥ እየገባ ነው ብሏል። የኢትዮጵያ መንግስት የጦር መሳሪያ ተግባራዊ ግዢ ላይ ተሰማርተዋል ሲልም አክሏል። ይህ የኤርትራ መንግስት መግለጫ የወጣው በአዲስ አበባና አስመራ ባለስልጣናት አንዳቸው ሌላኛቸውን ኢላማ ያደረጉ ንግግሮችን እያሰሙ ባሉበት በዚህ ወቅት ነው። የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ባለፉት ግንቦት በተከበረው የሀገሪቱ 34ኛ የነፃነት በዓል ላይ ባደረጉት ንግግር በኢትዮጵያ መንግስትና በገዢው ብልጽግና ፓርቲ ላይ በግልጽ ውንጀላዎችን አቅርበው ነበር። ኢሳያስ የኢትዮጵያ መንግስት የውሃ ጉዳይ፣ አባይና ቀይ ባህር የባህር በር ማግኘት ኦሮሞዎች ምንም የኦሮሞ ማስተሳሰብ የኩሽና እና የሴም ግጭት፣ የአፋር ህዝብና መሬትን እንደዚህ አጀንዳ መጠቀም፣ የጦርነት ቅስቀሳ እያደረገ ነው ሲሉ ተደምጠዋል። ፕሬዚዳንቱ በዚህ ንግግራቸው በተለይም የኦሮሞ ማስተሳሰብ በሚል ያነሱት ውንጀላ በተለያዩ ሀገራት የሚገኙ የኦሮሞ ምሁራንን ጨምሮ ከተለያዩ አካላት ጠንካራ ምላሽ አስከትሎ ነበርም በዚያው ሰሞን ከመንግስት መገናኛ ብዙሀን ጋር ቃለ መጠይቅ ያደረጉት የመከላከያ ሚኒስትሯ አይሻ ሙሀመድ በዚህ ልክ ስለ ኢትዮጵያ ለመናገር ሙከራ ማድረጋቸው የተለመደ የእነሱ ባህሪ እንደሆነ እናውቃለን ብለዋል። በግንቦት መጨረሻ በህዝብ ተወካዮች ምክር ቤት ቀርበው የነበሩት የውጭ ጉዳይ ሚኒስትር ዶክተር ጌዲዮን የኢትዮጵያ መንግስት ከኤርትራ መንግስት ጋር የቃላት ጦርነት ውስጥ አልገባም ሲሉ ተደምጠዋል። ትንኮሳ ቢኖርም፣ አንዳንዴ ወደ ጸፊነት አንዳንዴ ሰምቶ እንዳልሰማ፣ አንዳንዱን ደግሞ በራሱ በዲፕሎማቲክ ቻናል ለመመለስ ጥረት እናደርጋለን እናደርጋለን እንጂ የቃላ ጦርነት ውስጥ አንገባም የምንገባም አይመስለኝም በማለት ተናግረዋል። በኢትዮጵያና በኤርትራ መንግስት መካከል ያለው ውጥረት እየተባባሰ ቢመጣም ከ2010 ስምምነት በኋላ ተከፍተው በድጋሚ እየተዘጉ በትግራይ ክልል በኩል ያሉት የዛላምበሳና የራማ ድንበር መስመሮች ባለፉት ሳምንታት ተከፍተዋል። ድንበሮቹ የተከፈቱት ከሁለቱ መንግስታት ይፋዊ ድጋፍ ሳይደረግ በአካባቢው የማህበራዊ አንቂዎችና የማህበረሰብ ተወካዮች አነሳሽነት ነው የተባለ ሲሆን የትግራይ ክልል መንግስትና የኤርትራ ባለስልጣናትም ይሁንታ እንደሰጡ ተገልጿል። የእነዚህን የድንበር መስመሮች መከፈት በተመለከተ እስካሁን ድረስ ከፌዴራል መንግስት በኩል የተሰጠ ይፋዊ አስተያየት የለም። የኢትዮጵያ ብሔራዊ ባንክ እንደ አውሮፓውያን አቆጣጠር በ2024 በአጠቃላይ የባንክ ስራው 10.5 ቢሊዮን ብር ኪሳራ እንደገጠመው በገለልተኛ ኦዲት ተረጋገጠ። ብሔራዊ ባንክ በገለልተኛ የውጭ ኦዲት እንዲደረግ የኢትዮጵያ መንግስት ከዓለም የገንዘብ ድርጅት አይምኤፍ ጋር ባደረገው ስምምነት መሰረት የተቀጠረው ኤምኤስኢ ኦዲት ሰርቪስ ኤልኤልፒ የብሔራዊ ባንክን የ2024 የፋይናንስ እንቅስቃሴ ኦዲት በማድረግ ግኝቱን ይፋ አድርጓል። የኦዲት ሪፖርቱ በተያያዘው ሰኔ ወር መጀመሪያ አካባቢ በብሔራዊ ባንክ ገዢ አቶ ማሞ ምህረቱ የባንኩን ሲሆን የዳይሬክተሮች ቦርድ በመወከል ተረጋግጦ መውጣቱን በሰነዱ መጀመሪያ ገጽ ላይ ተመላክቷል። ብሔራዊ ባንክ ወርቅ የገዛበትና የሸጠበት ዋጋ ልዩነት መስፋት፣ ባንኩ ለመንግስት አበድሮ መመለስ ያልቻለው እንዲሁም በዙ አመት በነበረው የብር የመግዛት አቅም መዳከም የተነሳ 10.5 ቢሊዮን ብር ኪሳራ እንደደረሰበት በሪፖርቱ ተጠቅሷል። የኦዲት ሪፖርቱ የብሔራዊ ባንክ የፋይናንስ እንቅስቃሴ ጤናማ ሆኖ የመቆየት ሁኔታ በጥንቃቄ መገምገም እንደሚያስፈልግም አስምሮበታል። በተመሳሳይ የውጭ መነዛሪያ በገበያ ዋጋ እንዲመራ ከመወሰኑ እንደ አውሮፓውያን አቆጣጠር ቁጥር ሐምሌ 2004 በፊት በነበረው የብር መግዛት አቅም መዳከም የተነሳ ብሔራዊ ባንክ 38 ቢሊዮን ብር መክሰሩን የኦዲት ሪፖርቱ አመልክቷል። ይህ ሊሆን የቻለው ብር ከውጭ ምንዛሬ ጋር የነበረው ዋጋ በተከታታይ እየወረደ መምጣት፣ የባንኩ ሀብትና እዳ በውጭ ምንዛሬ የተወሰነ መሆኑና ለዓለም አቀፍ የፋይናንስ ተቋማት ያለበት እዳ በውጭ ምንዛሬ የሚከፈል በመሆኑ እንደሆነ ተገልጿል። ተለዋጭ በሆነ የማይክሮ ኢኮኖሚ መዳር ውስጥ በተለይም ተቀያያሪ የውጭ ምንዛሬ ግብይት፣ የዋጋ ንረት፣ የህጎች መቀያየር የባንኩን የውጭ ምንዛሬ አቅም እንደፈተነውም ሪፖርቱ ያስረዳል። ብሔራዊ ባንክ ለመንግስት ባንኮች አበድሮ ያልተመለሰለት 134.9 ቢሊዮን ብር መሆኑን፣ 13 ቢሊዮን ብር ለግል ባንኮችን፣ እንዲሁም ለመንግስት 687.8 ቢሊዮን ብር፣ በአጠቃላይ 836 ቢሊዮን ብር የብድር ክምችት እንዳለበት በኦዲት ሪፖርቱ ተጠቅሷል። በተጨማሪም እንደ አውሮፓውያን አቆጣጠር በ2024 ሰኔ ወር ከሳውዲ አረቢያ 587 ቢሊዮን ብርና ከተባበሩት አረብ ኤምሬትስ 1738 ቢሊዮን ብር የተበደረ መሆኑ ሪፖርቱ ያስረዳል። በውጭ ምንዛሪ ግብይት ተለዋዋጭና ና ተቀያያሪ ባህሪ ስርዓት ባንኩ የፋይናንስ ቁማና ላይ ተጽዕኖ እንደሚያሳድር ሪፖርቱ አመላክቷል። መቀመጫውን በለንደን ያደረጉት የምጣኔ ሀብት ባለሙያ ዶክተር አብዱል መናን መሐመድ ጉዳዩን አስመልክቶ ለሪፖርተር በሰጡት አስተያየት ብሔራዊ ባንክ በወቅቱ ከሳኡዲ አረቢያ የነበረበት 587 ቢሊዮን ብር እና ከተባበሩት አረብ ኤሚሬትስ የተበደረው 1738 ቢሊዮን ብር ዕዳ ለኪሳራው መጨመር ምክንያት ትልቁን ሚና እንደሚጫወት ይገልጻሉ። ባንኩ ገንዘቡን ከተቀበለበት ወቅት የነበረው የምንዛሪ ተመን በየዓመቱ በሚሰራው የሂሳብ ሪፖርት መሰረት የኢትዮጵያ ብር በተከታታይ እየተዳከመ በመምጣቱ ከፍተኛ ለሆነ ኪሳራ እንዳጋለጠው አክለው ገልጿል። ይሁን እንጂ በጣም ሊያስደነግጥ የሚችለው ጉዳይ እደው ከ2004 ወደ 2005 የተሻገረ ከሆነ በ ሃምሳ ስምንት ብር ተሰልቶ የመጣው ኪሳራ በ205 በ33 ወይም ከዚያ በላይ አካባቢ ሲሰላ የባንኩ አጠቃላይ ኪሳራ በመቶ ቢሊዮን ብሮች ሊቆጠር እንደሚችል ጠቁሟል። መሰረታዊ የሆነ ኪሳራ እንደሚገጥመው መጠራጠር አስፈልግም ያሉት ዶክተር አብዱል መናን ከዚህ በተጨማሪ መንግስት ከፍተኛ ወርቅ ለውጭ ገበያ ለመላክ በሚል አገር ውስጥ ከፍተኛ ዋጋ ጨምሮ ወደ ውጭ ሲልክ በኪሳራ ይልክ እንደነበር የኦዲት ሪፖርቱ አሳይቷል ብሏል። ባንኩ የአገሪቱ ወሳኝ ተቋም በመሆኑ ዘላቂነቱ የሚያሳስበው ባይሆንም የገጠመው ኪሳራ ግን በውል ሊያስብበት ያስፈልጋል የሚሉት የምጣኔ ሀብት ባለሙያው ባንኩ እዳውን በጊዜ ካልከፈለ ከፍተኛ ኪሳራ ሊደርስበት ስለሚችል የውጭ አገር ድጋፍ ሳያስፈልገው እንደማይቀር ተናግረዋል። በወዲቱ ለተገኙ ስጋቶች ምላሽ የሰጡና በሪፖርቱ የተጠቀሱ የብሔራዊ ባንክ አመራሮች ባንኩ በሕግ የተጣለበት የገንዘብ ፖሊሲ ለማስፈጸም የሚያወጣቸው ወጪዎችን በዘላቂነት መሸፈን እንዲችል በቅርቡ በጸደቀው ማቋቋሚያ አዋጅ መንግስት የባንኩን ካፒታል ወደ ሃያ ቢሊዮን ብር ለማሳደግ የወሰነ በመሆኑ ስጋቶቹ ይቀረፋሉ ብለዋል።